የማሃሊያ አዲስ ፊልም ለእይታ ሊበቃ ነው። አባይ ስጦታ መጋቢት ሰባት ይጀምራል። ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ ነው። የድምፃዊት የማ የሙዚቃ ቪዲዮ ተለቀቀ። እነዚህን መረጃዎች በዝርዝር የምንነግራቸው ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲ ሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። ገመሃሊያ የተሰኘ አዲስ ፊልም ለእይታ ሊበቃ ነው። ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። በኪማ ፒክቸር ተዘጋጅቶ በጸጋ መልቲሚዲያ የቀረበው ገመሃሊያ የተሰኘው አዲስ ፊልም መጋቢት 19 21ና 26፣ 27፣ 28 በተመረጡ ሲኒማ ቤቶች በድምቀት ይመረቃል። በዚህ ፊልም ላይም ሰለሞን ቦጋለ፣ አዜብ ወንደሰን፣ ቃል ኪዳን ቃል ሙላለም ታከለና ሌሎችም አንጋፋና ወጣት ተዋንያን ተሳትፈውበታል። የፊልሙ ዳይሬክተር ሳሚ ባዩሽ ነው። አባይ ስጦታ መጋቢት ሰባት ይጀምራል። በአባይ ቲቪ ኢንተርቴመንት ዩቲዩብ ቻናል ላይ የሚለቀቁ የዋሸውንዴ እና የማኒቀነስ ፕሮግራሞች ላይ የተዘጋጁ ሶስት ልዩ ልዩ ጥያቄዎችን በ9355 አጭር መስመር ቁጥር ለዋሸውንዴ ዋይቲደብሊውን እንዲሁም ለማንቀነስ ዋይቲዋይን በማስቀደም መልሶን በመላክ ፈጣን የኢንተርኔት አገልግሎት ያለው ZTE ስማርት ስልክና ለቤቶ ድምቀት ምቹ የሆነውን የጂኤም ፈርኒቸር ድንቅ ቅንጡ ሶፋ ከነ ጠረጴዛው አሸናፊ ሆኑ። የድምፃዊት የማ የሙዚቃ ቪዲዮ ተለቀቀ። የድምፃዊት የማርያም ቸርነት የማ ስንት ነው የተሰኘው የሙዚቃ ስራዋ ያሰናዳቸው የሙዚቃ ቪዲዮ መጋቢት አምስት ቀን 2017 ዓ ም በዩትዩብ ቻናሏ በኩል ለአድማጮች ደርሷል። ድምፃዊት ስለዚህ የሙዚቃ ቪዲዮ በማኅበራዊ ትስስር ገጿ፣ የደጋ ሰው አልበም ከተለቀቀ አንድ ዓመት የሆነው ሲሆን በዚህ መካከል በነበሩኝ ሰባ የሚሆኑ ዓለም አቀፍ የመድረክ ስራዎችና ዝግጅቶች ምክንያት የቪዲዮ ስራ ሳላቀርብ ቆይቻለሁ። በቅርቡ አዲስ አበባ መድረክ የምንገናኝ ሆኖ፣ በዚህ አልበም ውስጥ ስንት ነው የተሰኘው የሙዚቃ ቪዲዮ በየማ ዩቲዩብ ቻናል ስለተለቀቀ እንድትመለከቱና ከወደዳችሁትም እንድታጋሩት እጋብዛችኋለሁ ብላለች። ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ ነው። በውድነህ ክፍሌ ተደርሶ በተስፋዬ የገብረሃን የተዘጋጀውና በበርካቶች ዘንድ ተወዳጅ የሆነው ባቢሎን በሳሎን ተውኔት ከሁለት ዓመት በኋላ ለአጭር ጊዜ ወደ መድረክ ሊመለስ እንደሆነ ከደራሱ የተገኘ መረጃ ያመለክታል። ባቢሎን በሳሎን ተውኔት በአውሮፓ ለሁለተኛ ጊዜ ለማሳየት እንቅስቃሴዎች እንደተጀመሩ የተገለጸ ሲሆን ተውኔቱ ወደ አውሮፓ ከመጓዙ በፊት ለአጭር ጊዜ በዓለም ሲኒማ እንዲታይ ከሲኒማ ቤቱ አስተዳደር ጋር ንግግር እንደጀመረና በቅር ቡ በድጋሚ ለመድረክ እንደሚበቃ ውድነ ክፍሌ ተናግሯል። ተውኔቱ ወደ መድረክ መቼ ይመለሳል የሚለው ጥያቄ የበርካታ የቲያትር አፍቃሪያን ጥያቄ እንደሆነ የገለጸው ደራሲው ባቢሎን በሳሎን ወደ መድረክ እንዲመለስ የዓለም ሲኒማ ኃላፊዎችም ያሻነውን ቀን እንደሚሰጡን ቃል ገብተውልናል ብሏል። ለ22 ዓመት በኢትዮጵያ ብሔራዊ ቲያትር በመድረክ ላይ ሲቀርብ የቆየው ባቢሎን በሳሎን ተውኔት ከሁለት ዓመት በፊት ከመድረክ መሰናበቱ ይታወቃል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።